መጽሐፈ አስቴር ምዕራፍ አምስት በሦስተኛውም ቀን አስቴር ልብሰ መንግሥቷን ለብሳ በንጉሱ ቤት ትይዩ በንጉሱ ቤት በውስጠኛው ወለል ቆመች ንጉሱም በቤቱ መግቢያ ትይዩ በቤተ መንግሥቱ ውስጥ በንጉሱ ዙፋን ላይ ተቀምጦ ነበር ንጉሱም ንግሥቲቱ አስቴር በወለሉ ላይ ቆማ ባየ ጊዜ በዐይኑ ሞገስ አገኘች ንጉሱም በእጁ የነበረውን የወርቁን ዘንግ ለአስቴር ዘረጋላት። አስቴርም ቀርባ የዘንጉን ጫፍ ነካች። ንጉሱም ንግሥት አስቴር ሆይ የምትለምኝ ምንድን ነው? የምትሽውስ ምንድን ነው? እስከ መንግሥቴ እኩሌታ እንኳ ቢሆን ይሰጥሻል አላት። አስቴርም ለንጉሱ መልካም ሆኖ ቢታይ ንጉሡ ወዳዘጋጀውለት ግብዣ ከሃማ ጋር ዛሬ ይምጣ አለች። ንጉሱም አስቴር እንዳለች ይደረግ ዘንድ ሃማን አስቸኩሉት፣ አለ። ንጉሱና ሐማ አስቴር ወዳዘጋጀችው ግብዣ መጡ። ንጉሱም በወይኑ ጠጅ ግብዣ ሳለ አስቴርን የምትሺው ምንድን ነው? ይሰጥሻል። ልመናሽስ ምንድን ነው? እስከ መንግሥቴ ኩሌታ እንኳ ቢሆን ይደረግልሻል አላት። አስቴርን መልሳ ልመናዬና የምሻው ነገር ይህ ነው፣ በንጉሱ ዘንድ ሞገስ አግኝቼ እንደሆነ ልመናዬንም ይፈጽም ዘንድና የምሻውን ያደርግ ዘንድ ንጉሱን ደስ ቢያሰኘው ንጉሱና ሐማ ወደማዘጋጅላቸው ግብዣ ይምጡ። እንደ ንጉሱም ነገር ነገ አድርጋለሁ አለች። በዚያም ቀን ሃማ ደስ ብሎት በልቡም ተደስቶ ወጣ። ነገር ግን መርዶኪዎስ በንጉሱ በር ያለመነሳትና ያለመናወጥ ተቀምጦ ባየ ጊዜ ሃማ በመርዶክዮስ ላይ እጅግ ተቆጣ። ሐማ ግን ታግሶ ወደ ቤቱ ሄደ፣ ልኮም ወዳጆቹንና ሚስቱን ዞሳራን አስጠራ። ሐማም የሀብቱን ክብርና የልጆቹን ብዛት፣ ንጉሡም ያከበረበትን ክብር ሁሉ፣ በንጉሡም አዛውንትና ባሪያዎች ላይ ከፍ ከፍ እንዳደረገው አጫወታቸው። ሐማም ንግስቲቱ አስቴር ወዳዘጋጀችው ግብዣ ከእኔ በቀር ከንጉሱ ጋር ማንንም አልጠራችም። ደግሞ ነገ ከንጉሱ ጋር ወደ እርሷ ተጠርቻለሁ። ነገር ግን አይሁዳዊው መርዶኪዎስ በንጉሱ በር ተቀምጦ ካየሁ ይህ ሁሉ ለእኔ ምንም ምን አይጠቅምም አለ። ሚስቱም ዞሳራ እና ወዳጆቹ ሁሉ ቁመቱ አምሳ ክንድ የሆነ ግንድ ይደረግ፣ ነገ መርዶኪዎስ ይሰቀልበት ዘንድ ለንጉሱ ተናገር፣ ደስም ብሎህ ከንጉሱ ጋር ወደ ግብዣው ግባ አሉት። ነገራቸውም ሃማን ደስ አሰኘው። ግንዱንም አስደረገ። መጽሐፈ